ሙሴ ወደ መገናኛው ድንኳን ከእግዚአብሔር ጋር ለመነጋገር ይገባ ነበር። ሙሴም በገባ ጊዜ በድንኳኑ ደጅ ላይ አየ። በድንኳኑ ደጅ አንተ ስትገባ ደጅ ላይ ደመና መቆም አለብን እና የሆነ ደመና እየጠራን መጸለይ አለብን። አሜን ነው በእርግጠኝነት ተሸክማችሁ ነው የምትሄዱት። እዚህ ውስጥ ተራ ሰው የለም። ሰይጣን የሚቀልድበት ሰው የለም። አጋንንቶች ዘመኑን የሚያጨልሙበት ሰው የለም። እንቁሙላችን በልሳን እናውራስ አቱ ተረተርም ደመና ካለ

ዛንታኒ ከመቱ ረበባሳ አኒመ ዱፌ ተኬማ ቱፈ ረባባ ዋልኬፌንያቱፈ ሰከማ አላስኬድ ያላችሁን ቋጥኝ ከግራቹ ስር አንስጆኋል በኢየሱስም አንስጮኋል። ቀጥሉ በልሳነው

ከሙሴ መንፈስ ወስዶ ለሰባው ሰጣቸው። የኤልያስን መንፈስ በኤልሳ ላይ አስቀመጠ። በላያ ላይ ያለው መንፈስ እናንተ ላይ ይውደቃው። ሀታዳ ከቡራ በከፋንያማ እፍ አለባቸው። መንፈስ ቅዱስን ተሞሉ። ይሄዱና አጋንንትን ያስወጡ በደዌዎችንም ይፈውሱ ዘንድ ስልጣንና ኃይልን ሰጣቸው። ፓወር ኤንድ ኦቶሪቲ ሰጣቸው። ሻባካፋንያስ ስልጣንና ኃይልን ሰጣቸው። የትልልቆቹ ልብ ወደ ትንንሾች፣ የቀዳተኞቹ ልብ ይመልዘን። በኤልያስ መንፈስን አሳካማታ ሾዴ አሳች መናፍስቶችን የምትረግጥበት እግር ተሰጥቷል። የሆነ ሰው አሜን በለይ። እዚህ ጋር ውሰድና አሜን በለይ። አሁን ፕሮፌቲክ ጸሎት እጸልያል ዘመናችሁን ለማጣመም የተላኩ እባቦች ይረገጣል፣ ብሎኛል፣ ድምፅ ሰምቻል ይሄ ምንድን ነው? ሰርፓንት ሔዋንን እባብ በተንኮሉ እንዳሳታት ተንኮለኛ ወደ ሕይወታቸው የመጣ በሰይሁን በሲስተም ይሁን ዋረፈር የሆነ እባብ ግናውን እግር ስር ይገባል። አሰሌ ባታ የሆነ እባብ እግር እግር ስር ይገባል። ተካፋን ያሳ ከክብር ሊያወጣሽ የመጣ እባብ ይረገጣል። ዛሬ ቀድመዋለሁ፣ አሪ ሬዲ እግር ላይ እሳት ልኬያለሁ።

ኢምባራዲክ ያቶርሴኬማታ የምትሳሳትበት ቀን አይኖርም። የምትሳሳችበት ዘመን አይኖርም። የምትሳሳትበት እድሜ አይኖርም። እየገደልከውነ ወርገጣወርገጠ ወደ ልጆች አይሄድም። ወደ ቤት አይሄድም። ወደ ሜሬጃ አይሄድም። ወደ ቢዝነስ አይሄድም። ወደ ራእ አይሄድም። ያቶራሴኬማታ ሼካፋንያሳ

ፉሎ ፋየር ቤቱ በእሳት ተሞልቷል። ቤቱ ሻሃዳ ካማታቃ እየበቃል ዘመንሽ ነው የምትበቀይበት፣ ዘመንሽ ነው ውራዳ ካካዳ ነቢያትን የሚያስታጥቁ መላእክት ገብተዋል። የሚያስታጥቁ መላእክት ገብተዋል። ነቢያትን የሚያስታጥቁ መላእክት ወደ ሌላ ኃይል የሚያሻግሩ ውጣራሰካማቶ ውረ ቢባ ዳሶ ምባርቲኬፌንያቶሳ አብረፌትያማ ሰካንቶ አንድ ሰው አሜን ይበለኝ። ጠላቶቻችሁ ሰፈር የሚበቀል እሳት ወደቀ በለው። ይለኛል መነጽር አረከው። አትሞትም፣ ሞትን በህይወት ትኖራለህ አለ። የሞትን መላክ ችያለሁ። እድሜን አስረዝማለሁ። አሜን፣ ሃሌሉያ። ጋለ እውነት እኔ ነቢይ ሔኖክ ከነገ የሚጀምሩትን እስከ አርብ ያሉትን አምስት ቀኖች መንገዳችሁ ላይ ተአምር አስቀመጥኩ። አየው ዛሬ ልደቴ ነው ብለህ አይደለ እድሜ ብቻ አይደለም። ብዙ ሀብትና ሞገስ ጨምር። በዚህ አመት ደግሞ ይሄ ተጨመረ በል። ልማልሰው አምስቱንም ቀናችሁ እግዚአብሔር የጨረሰው ነገር መንገዳችሁ ላይ፣ እግዚአብሔር የጨረሰው ወደ ዴስቲኒያችሁ የሚገፋችሁ ኃይል ያለበት ነገር መንገዳችሁ። አንድ ቃል ላንብብላችሁ፣ ትንቢታችሁ ነው። መዝሙር መቶ አምስት አውጡት፣ በእጃችሁ ላይ ባለው እሺ፣ ከቁጥር 11 ጀምር። የለ ለአንተ የከነዓንን ምድር የርስታችሁን ገመድ እሰጣችኋለሁ። ይህም የሆነው እነሱ በቁጥር ጥቂት ሰዎች እጅግም ጥቂቶችና ስደተኞች ከርታቱ፣ ይሄ ጉድ የሆነው ይሄ ይሄ አገር እንዲህ ለክቶ የሰጣቸው ገና ጥቂት ጥቂት ገና ትንሽ ትንሽ በቁጥር ጥቂት እያሉ እኮ ነው። ሰባካፋ የማይቆጠር ሰው ትልቅ ነገር ውስጥ ገባ። እኔን እየወረረ ነው፣ እየወረረኝ ነው። ያዳካፋ ዲያታካባ ሹ ነብይ አገሮ ይሄ ጉድ የተፈጠረ እግዚአብሔር መትሮ አሰው እኛ መሬት ወስደናል። ክፍለ ከተማ መቶ ምንድን ነው ችካል ነው የሚባለው ሊቸክልልን ጦርነቱ ማለት ነው ሁለት ሺህ ካሬ ሜትር መቶ ካሬ ለመቸከል ጦርነቱ ከባድ እግዚአብሔር የከናንን ምድር ገመድ ይዞ የለካላችሁ ለሆነ ሰው ልስጠው አገር ይመተርላል። ይሄ የነቢያት ነው። ውሰዱኝ ባካ ማለት ገብቶ ቅዱሴ የሚቆጠር ነገር ሳይኖራቸው የሚቆጠር ህይወት ሳይኖራቸው የሚቆጠር ስትሬንግ ሳይኖራቸው አንቱም ያስብል ነገር ሳይኖራቸው እግዚአብሔር አገር መተረላችሁ። ይህም የሆነው እጅግ ጥቂቶች ጥቂት እጅግ ጥቂትና ቀጥሎ ስደተኛ ማለት ነቲንግ የኔ የሚለው ነገር የሌለው በሌላ ትርጉም ከርታታ ሆነው ሰ ከዛስ፣ ከህዝብ ወደ ህዝብ አለፉ። ቀጥል ከመንግስታት ወደ ሌላ አሕዛብ ህዝብ አለፉ። ይህን ጉዳይ ያለፉበት ምክንያት እግዚአብሔር እንዲህ ብሎ አስጠንቅቆላቸው ነበርና፣ የቀባኋቸውን አትዳሱ፣ በነቢያቴም ላይ ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀድም። ጥቂት ናቸው፣ ከርታታ ናቸው፣ አይደለ ከሕዝብ ወደ ሕዝብ ከመንግስት ወደ መንግስት የሚያልፉት ምንድን ነው ኃይላቸው? አዟል። ምን ብሎ እንዳትነኳቸው እንዳዳስሷቸው፣ ክፉ እንዳታረጉባቸው። ልናገር ዘመን ላይ ረጅም ዓመት እንደምትኖር ታስታውቃል። የሆነ ትዕዛዝ ቀድሞ። ይህ ማለት ምን ማለት መሰለ አንድ ሰው የኔ ነው ካለ ይውሰደው። ከሕዝብ ወደ ሕዝብ ሲያልፉ ለምንድነው ሕዝብ ጸጥ የሚላቸው? ቀድሞ አስጠንቅቆላቸው ነበር። አላ ባቴንያሳ ትንሽ ነገር እግዚአብሔር ከፊት ከፊት ያወራል። ለዚህ ነው እኮ የጠራው ህዝብ እስከሚያልፍ ድረስ አለ ጠላቶቻቸው እንደ ድንጋይ ጸጥ ዝማል ዝም ብሎ ያሳልፍሻ ጸጥ ብሎ ያሻግሯ አሜን በልና አለፋ